ሀይሚዬ ማለት ነው የኔ ቅምጥል፣ የኔ ቀበጥ፣ የይቱ ድምቀት ማለት ነው። ዛሬ እንግዲህ ፈታዘናን ያደረገችኝ ሀይሚ ስታለቅስ እንዴት እንደምታሳዝን የሆነች ሙጥጢ ነገር እኮ ናት፣ እግዚአብሔር እኔማ እንዴት እንደምታስቀኝ ፈታዘና ነው የምታደረገኝ። ና ዛሬ እንግዲህ ብሩኬ ማለት ነው ሀይሚቾን ለእሷ ብቻ ሀይለኛ ፕራንክ ሰሪ አድርጎ ማን የሰጣት? ዛሬ ያው ቡራም እንግዲህ ሀይሚዬን በሀይለኛው ነው በሀይለኛው የተጫወተባት። ቤተሰቦቼ በቃ እኔ እንጃ ምን ልበላችሁ፣ የስድብ አይነት ትጠላላችሁ በቃ ጉልበቱን ስትስመው ራሱ ጉልበቴን ሳሚን ብሎ በቃ የምን ማሽቃበጥ ነው? አንድ ጉልበቴ ይበቃል። በቃ የሌለ ያላላት ነገር የለም። በቃ የእርግማን ማዕት በሉት እና የብሩኬ አያት ሆኖ ነው የመጣው። በተለይ ደግሞ የፍጽሄ ማሽቃበጥ በጣም ያስቅ ነበረ። አስተርጓሚ በሉት እንግዲህ፣ አስተርጓሚ ነው የሚመስለው። የብሩኬ ጆሮ አይሰማም፣ እሱ ነው የሚያስተረጉመው እና ሀይሚም ጠጋ እያለች ታወራለች። እሱ አለችውንም ምንም አይቀረውም። እና ሀይሚ ላይ በቃ ጢባ ጢቤን የተጫወቱባት፣ መጨረሻው በሳቅ ነው የሚገል

ቁጭ በይ ልመርቅሽ በማለት እንግዲህ ምራቁን ከፍጤ ላይ በእጁ አድርጎ አናቷን ዛሬ ነው የተሰራው እኮ ማዘር፣ ጸጉሬን ያመኛል። በቃ ለቀሰች ማለት ትችላላችሁ። ና ብሩኬና ፍጤ ስራችሁን ይስታችሁ። በሀይ ሚቸው የበቅመሟ ላይ ዛሬ በጣም ነው የተጫወቱባ በጣምም ዘና ፈታን ያደረጉን እናንተ እንደዚህ ዘና ፈታ ብላችሁ ስትመጡ የመዳም ቅመሞች ደግሞ አብረው ከእናንተ ጋር ድካማቸውን እርግፍ አድርገው ዘና ፈታ ይላሉ። እና እኔ በጣም የተመቸኝ ቪዲዮ ነው። በተለይ መጨረሻው በጣም ያስቃልና የብሩኬ እርግማኖች ደግሞ ፈታ ዘና ነበረ የሚያ የሚያደርጉት የሃይሚ ለቅሶ ደግሞ መጨረሻ ላይ በጣም ነው የምታሳዝነው። ደግሞ እኮ ስታለቃቅስ ሃይሚች ወይዬ ማለት ነው። ዛሬ ቪዲዮቸው በቃ ምን ልበላቸው ቤተሰቦች። የፍፄ ማሽቃወጥ ተጨምሮበት አስተርጓሚ በሉት እሱንና። ሀይሚ ብቻ ምን ትሆን ምን ይዋጣትና፣ ልጅን አቃጠርሺው፣ አቃለሽ ደፋሽው። ለካ አንቺ ነሽ ዶሮ አርባ ስምንት ብልት ሃይሚ በቃ ግራ ገባት። ምን ደበላችሁ እና እኔ በጣም ለፈታ አረጉኝ። ሃይሚቸየ የእኔ ቀበጥ ማለት ነው። ብሩኬ ሸበላ ማለት ነው። ፍፄ ሁላችሁም፣ እኛ ደክሞን በቃ ሰውነታችን ዝሎ ወደ እናንተ ነው የምንመጣው። እናንተ ደግሞ እንደዚህ ዘና ፈታ የሚያረግ ጭንቀትን፣ ሀሳብን፣ የስራ ድክመቱን ከአይምሯችን ውስጥ ውጥት የሚያደርግ ቪዲዮ ስትሰሩንን በጣም ነው ደስ የሚለን። እኛ ደግሞ የምንፈልገው የእናንተን ደስታ የእናንተን መዝናናት ነው። ገና ታዳጊዎች ናችሁ። ተያይዛችሁ ትልቅ ደረጃ መድረስ የምትችሉ ናችሁ እና ቀጥኑ። ነው እንግዲህ የአይሚ ምላሽ ደግሞ ያው ብድሩን የማይመልስ ልጅ አይወለድ እንደሚባለው የአይሚ ምላሽ ደግሞ ሁላችንም የምንጠብቀው ይሆናል። በተለይ ብሩኬ ፍጤሬ ነው፣ ፍጤ ነበረ ሲያቀሳስር የነበረው እውነትም የብሩኬ ሃያት እንኳን ቢሆኑ እንደዚህ ነበረ የምታቀሳስረው እያለችው ነበር መጨረሻ ላይ በቃ መልበላችሁ ቤተሰቦቼ፣ እኔ ፈታን ያደረጉኝ ሃይሚዬ ደግሞ ያው ብድሯን በሚቀጥለው ያው ብድሩን አይመልስ ልጅ አይወ እሷ ለፕራንክ፣ ለነገሩ ማን ብሏት ለፕራንክ አንደኛ ናት። እና ያው በሚቀጥለው ደግሞ ምን አይነት ፕራንክ ይዛ መታ ብሩኬን ቁጭ ብድግ እንደምታረገው የምና ይሆናል የዛሬው ያው በጣም ደስ ነው ያለኝ። እኔ ፈታን ያልኩበት ብዙዎቻችን ድካማችን እያባረራችሁልን እናመሰግናለን። እደጉልን ታይዛችሁ ማለት ነው። ፍጼም ያው በራሱ ዩቱብ ቻናል ከፍተውለት ሰርፕራይዝ አርገውታል። ስለዛ በፍጼም እየሄዳችሁ ሰብስክራይብ አድርጉት። እውነት ሀይሚችንም ሁለት መቶ ሺ እናስገባት ቪዲዮውን ጨርሳችሁ ይላሉ። እኔ እውነት ለመናገር የሀይሚና የብሩኬ ቪዲዮ እኔ ሳላውቀው ሁሉ ነው የሚያልቅብኝ አይደለም ሳልጨርስም። በቃ ደስ ስለሚለኝ ስለምወዳቸውም ደስ እያለኝ ስለማየው ቪዲዮን ጨርሼ ነው የማየው። ሀይሚ አታስቢ የመዳም ቅመሞች ቪዲዮዎችን ደግመው ሁሉ የማየው ናቸው ያሉትና ለእሷ አትጨነቁ ማለት ነው ቤተሰቦች። ሀይሚን በቅርብ ጊዜ ሁለት መቶ ሺህ ገብታ ያው እሷ ደግሞ ዱባይ ባይሆንም በሀገሯ ላይ የሁለት መቶ ሺህ ኪዋን እንደምታከብር ተስፋ እናደርጋለን። ቤተሰቦችን እንግዲህ በሚቀጥለው ደግሞ አዝናኝና ፈታ በሚያደርግ ቪዲዮ እስከሚመጡንን ለጊዜው ያለን ቪዲዮ ዛሬ እንግዲህ የብሩኬ ፕራንክ በሀይለኛው ሀይሚ ተገኝታለች። የቀረው የስድብና የርግማን ጉድ የለም ብሩኬ ማለት ነው። በጣም ዘና ፈታ የሚያደርግ ስድብ ስላችሁ በጣም የሚያዝናና ነበረ። የፍጼ ማሽቃበጥ እንደዛው እንዳለ ሆኖ ዘና አድርገውናል። ድካማችንን እንድንረሳ አድርጋችሁናል። በእናንተ ነው ድካማችንን የምንረሳው። የመዳም ቅመሞችን ጥግ ድረስ እንወዳችኋለን። ብሩኬ፣ ሀይሚ፣ ፍጼ ትልቅ ደረጃ ተያይዛችሁ እንደምደርሱ ተስፋ እናደርጋለን። ሀይሚ ግን ማለት ነው ቤተሰቦች በዚህ አጋጣሚ ነች ገና ኮሚቴ ጥዬ ነገር ናት። እግዚአብሔር ሆነ ስታለቃቅስ ምናምን እንዴት እንደምታሳዝን እኮ እግዚአብሔር ሲያንገላታት ምናምን፣ ብሩኬ በተለይ በጣም ነው የምታሳዝነውና የዛሬው ቪዲዮ በጣም ተመችቶናል ቤተሰቦች። ለዚህ ቪዲዮ ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ደውን ምልክቱን በመጫን ቤተሰብ ሆኑ። በያላችሁበት ሰላማችሁ፣ ጤናችሁ